መቄዶንያ የተሰኘ የአረጋውያን መርጃ ማዕከል የበጎ አድራጎት ማህበር በመመስረት በመላው ኢትዮጵያውያን ልብ ውስጥ ገብቷል። ቢኒያም በለጠ አያቱ በጎንደር ከተማ ይታወቁ ነበሩ። ችግረኞችን በመርዳትና ሰው ለሌላቸው ሰዎች መጠጊያ በመሆን ነበር የሚታወቁት። እንዲያውም የተቸገረ ሰው ላመጣላቸው ሰው ወሮታውን በእህል ይከፍሉ እንደነበር የከተማው ሰዎች ዛሬም ያስታውሷቸዋል። አባቱም በዚያው መንገድ ተጓዙና ሰው መርዳት ሆነ ነገር አላማ። በወቅቱ የሼል ስራ አስኪያጅ የሆኑት አባቱ አቶ በለጠ ደሞዛቸው አራት ሺ ብር ነበር። በቤት ውስጥ ግን ልጆቻቸው ሽሮ እንኳን አጥተው ጦም የሚያድሩበት ጊዜ እጅግ በጣም ብዙ ነበረ። ጠጥተውበትም አይደለም፣ ቁማር ተጫውተው ተበልተውም አልነበረም ለችግረኞች የሚራሩ በመሆናቸው ለድሆች አከፋፍለው ስለሚጨርሱት እንጂ መልካም ዛፍ መልካም ፍሬን ያፈራል ነው ና ይህንኑ በጎ ተግባር ለልጃቸው ማወረሱት ለታክሲ የተሰጠውን ገንዘብ በእግሩና በአውቶቡስ እየተጓዘ በመቆጠብ ችግረኛ ተማሪዎችን ይረዳበት ነበር እንዲህ እየኖረና እየተማረ አድጎ አስራ ሁለተኛ ክፍል አራት ነጥብ አመጣ። አዲስ አበባ ዩኒቨርሲቲም ገብቶ ሕግ ተማረ። ከዚያም ተመርቆ ጥቂት ጊዜ ሰራና አሜሪካን ገባ። እዚያም ከቅድስት ማርያም ዩኒቨርሲቲ የማስትሬት ዲግሪውን ሰራ። እዚያ አረጋውያንን በሚንከባከብ ድርጅት ውስጥ ሲሰራ የሀገሩን አረጋውያን ነበር በልቡ የሚያስበው። እንዲያም ብሎ እዚያ እየሰራ ገንዘብ በመላክ የዚህ እዚህ የሰፈሩን ድሆች ይረዳ ነበረ። ውድ የቻናል ቤተሰቦች ሰብስክራይብ በማድረግ ቪዲዮውን እንድትጀምሩት በአክብሮት ተጋብዛለሁ። እንዲህ እንዳደገው ዓለም የሚንከባከባቸውና እርግማናቸውን ሳይሆን ምርቃታቸውን የሚያተርፍ ተቋም በሀገሬ መቼ ነው የሚኖረው? እያለም ያስብ ነበር። እዛ ማዶ ሆኖ በሚልከው ገንዘብ እዚህ በሚገባው ቦታ እየዋለና የሚፈለገውን ውጤት እያመጣ አለመሆኑን አየና ነገር ዓለሙን ሁሉ ጥሎ ሀገሩ ገባ። በቤተሰቦቹ ቤት ይህንን ክብር ያለው ግን ቆራጥነትና ትዕግስት ትጋትና ቻይነት የሚጠይቅ አገልግሎት ሲጀምረው ጓደኞቹና ወዳጆቹ ሁሉ እንዴ ቢንያም አበድክ ብለውታል። እርሱ ግን አለማበዱን በተግባር ለማሳየት ተጋ። ቀስ በቀስም ታማሚዎቹን ሁሉ ተባባሪ ያደረጋቸውና መቄዶንያ የአረጋውያን መርጃ ድርጅትን መሰረተ። ከቤተሰቦቹ በውርስ ያገኘውን ቪላ ሸጦ ለዚህ ለተቀደሰ ተግባር አውሎታል። ዛሬ በዚህ ድርጅት በጣም ብዙ አረጋውያንና የአእምሮ ሕሙማን ይረዳሉ። እርሱም መኖሪያው ከአረጋውያኑ ጋር ነው። የበሉትን ይበላል፣ የጠጡትን ይጠጣል። በ1970 ዓም ከእናቱ ጽጌ በቀለና ከአባቱ በለጠ አዲስ በአዲስ አበባ ከተማ የተወለደው ቢኒያም በለጠ ለቤተሰቦቹ ስድስተኛ ልጅ ሲሆን በትምህርቱ ምስጉን የሚባል ነበር። አራት ነጥብ በማስመዝገብ አዲስ አበባ ዩኒቨርሲቲን ተቀላቅሎ ህግ በማጥናት ለሶስት ዓመታት በህግ ባለሙያነት በሀገር ውስጥ አገልግሏል። ቢኒያም በትምህርት ዓለም ስኬታማ ቢሆንም በውስጡ የሚያረካውና እረፍት የሚሰጠው ሆኖ ግን አላገኘውም። ገና ድሮ ከአመት በፊት በ12 ዓመቱ ነበር ሰውን የመርዳት ጽንሰ ሀሳብ በትንሽ ልብ ውስጥ የተጸነሰው። ሳድግ የራሴ የበጎ አድራጎት ድርጅት ኖሮኝ ሰዎችን እረዳለሁ እያለ ያወራ ነበር። የእድሜ አቻዎቹ ዶክተር፣ ኢንጂነር፣ ፓይለትና ሌሎችንም እሆናለሁ በሚሉበት ለጋ እድሜ የእሱ ትንሽ ልብ መሻት አድጎ ሰውን መርዳት መቻል ነበር የሚፈልገው። ዛሬም በህይወት ጉዞ ላይ በብዙ ካደገ በኋላ የየቀን ንግግሩ፣ የዘወትር ውዳሴው ሰውም ለመርዳት ሰው መሆን ብቻ በቂ ነው የሚል ቃል ነው። ሰው ስለሆነ ብቻ ሰው ይረዳናልና ይላል። ቢኒያም በመንገዱ ላይ ወድቀው አጋዥ ያጡ ሰዎችን እያየ ልቡ ይሰበር ነበር። በምን መንገድ ሊያግዛቸው እንደሚችል ሁሉ የሚያወጣል ያወርዳል። በዚህ ሂደት ታዲያ ወደ ሀገር አሜሪካ ከተጓዘ በኋላ እዚያም የተለያዩ ስራዎችን ሲሰራ ቆይቶ ሁለተኛ ዲግሪውን በነን ፕሮፊት ማኔጅመንት ኢንድ ዴቨሎፕመንት ተምሮ ተመረቀ። በዚህ ሂደትም ሀገሩ ያለው ሁኔታ ሁሌም ያሳስበዋል። ሰውን ለመርዳት ሰው መሆን በቂ ነው በሚለው መሪ ቃሉ የምናውቅ ቢኒያም የአረጋውያንን መጦሪያ ማጣት ከዚያም በላይ በየመንገዱ መውደቅና ጧሪ ቀባሪ ማጣት ሀሳቡ አይሎ ከሀገር አሜሪካ የተማረውን እውቀትና ያጠራቀመውን ገንዘብ ይዞ አሽታዋሽ ላጡ ሊደርስ የቅንጦትና የምቾት ህይወቱን ትቶ ወደ ሀገሩ ለመመለስ ግድ አለው። እንደ ተመለሰም በ1992 ዓመተ ምሕረት በመቄዶንያ የተሰኘ አረጋውያን መርጃ ማዕከል በመክፈት 20 ደጋፊ ያጡ ሰዎችን በወላጆቹ ቤት ማኖር ጀመረ መቄዶንያ አሁን ትልቅ የሰብአዊ እርዳታ አገልግሎት መስጫ ሆኖ በሺ የሚቆጠሩ ሰዎችን ያግዛል። ቢኒያም አጋዥ ለሌላቸው እንዲሁም የአካል ጉዳተኛ ላለባቸው አረጋውያን ድጋፍ እየሰጠም ይገኛል። ቢኒያም በኢትዮጵያ ካሉ በጎ ሰዎች ውስጥ አንዱ ነው። በሱ መኖር የብዙዎች ሕይወት ተቃንቷል። በሺ የሚቆጠሩ ሰዎች በዘመናቸው ማምሻ ላይ እንባቸው ታብሷል። ቢኒያም ለሌሎች አርአያ የሚሆን ሆኖ በማግኘቱ በበጎ ስራው ከአንጋፎቹ ባህር ዳር ዩኒቨርሲቲ እና ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ተሰጥቷል። ከእኔ መጥፎነት የሚማሩ ካልሆነ መስተቀር ጥሩነት ምንም ትምህርት የለውም። ለእኔ ብዙ ትልቅ እንትን አትስጡኝ። በነገራችን ላይ እኔ ማረባ ሰው ነኝ። ቅድም እንትን ስትሉ ትንሽ ከብዶኛል። በጣም እኔ እኮ በሽተኛ ነኝ ሲጀመረ። ብዙ ጊዜ ያው ተኝቼ ነው የምውለው። ስራ ያቆምኩ ሰው ነኝ። እኔ እንደውም የህብረተሰብ ሸክም መሆን ያለብኝ ሰው ነው። እውነት ለመናገር እንደኔ አይነት ሰው እኮ ዝም ብላችሁ የምታስቡት እንኳን እንደዚህ ስራ ተማረክ ይቅርና ራሴንም ለመቻል ወይ አግብቶ ወልዶ ለመኖር ሰው ለመርዳት ቀርቶ ማለት ለመለመን እንኳን አንድ ሰው ጤነኛ መሆን አለበት አይደል? ለመለመን መቼስ ወጣ ብሎ አንድ ቦታ መቀመጥ አለበት። እኔ መቀመጥም አልችልምና ለመለም ለመኖር እራሱ የማይገባኝ ሰው ነኝ። በእግዚአብሔር ኃይል ነው ወለሄን ኮንም ቀልልን አይደለም አንድ ሰው ለመለመን መንገድ ላይ ቁጭ ብሎ መቀመጥና ሱ መጠየቅ አለበት። እንደዛ እንኳን መችል ሰው አይደለም። ስለዚህ እግዚአብሔር ነው የሚሰራው። አንድ የህብረተሰብ ሸክም የሆነ ሰው እንግዲህ እግዚአብሔር ምን ያህል ኃጢያተኛ ሰዎችን በመንፈስም በስጋም ደካማ የሆኑ ሰዎችን እንዴት መርዳት እንደሚችል ነው አንዳንድ ሰዎች እውነት በቤተሰብ ውስጥ ወይ በትዳር የሰው አስቀይሟችሁ እንደዚህ እግዚአብሔርን እንደው የለም ወይ ብላችሁ እንደው እግዚአብሔር ምነው ረሳኝ ካላችሁ እግዚአብሔር እንደዚህ ይሰራል። በቃ በማይረቡ ሰዎች በተራ በጣም ወንጀለኛ ሰዎች መሰራቱን ስታየ ሁሉንም ሰው እግዚአብሔር እንደሚረዳ የሚያሳይ ነገር ነው። እንደው ችለ ማለት ነው አንደኛው። ሌላው እንግዲህ ያው ክብር ዶክትሬት ተብሏል። እኔ ትንሽ ከብዶኛል በጣም ምክንያቱም እናንተ ሸልማችሁኛል። የእግዚአብሔር ፍርድ ደግሞ ከባድ ነው። እውነት ከእግዚአብሔር ፍርድ በጣም አስፈሪ ነው የእግዚአብሔር ፍርድ። እና ከሲኦል እንድን እግዚአብሔር ከዛ እንዲያወጣኝ ጸሎት አድርጉልኝ። የእውነት ይሄ በጣም ከባድ ነገር ስለሆነ ብዬ ነው። ብዙ ሰው እግዚአብሔርን ቀላል አይደለም። እግዚአብሔር በቃ ዝም ብለን ኃጢአት ስንሰራ ዝም የሚለን አምላክ አይደለም። ስለዚህ እግዚአብሔር ፍርድ በጣም ከባድ ነው እና እኔ የምፈራው እሱ ነው። እንኳን ልሸለም ለፍርድ ያው በነገራችን ላይ ባለቤቴን እንደኔ ገብረ ኢየሱስ ትባላለች። ስራውን የምትሰራው እሷ ነች። እኔ ያው የመቄዶኒያ ሸክም ነኝ፣ በእኔ የእውነት ማለት። እሷ ግን ስራውን እሷ ነው የምትሰራው። በፊትም ገዳም ውስጥ በነበረች ጊዜ እንደዚህ ስራው ይሄ ነበር፣ አባቶችን መንከባከብ። ሁሉ ቦታ ሰው ያረጃል፣ ይታመማል። እነሱ መንከባከብ ነው ስራውና አሁን እኔ ልጆች አሉ ልጆች አሉኝና ተስፋዬ እንደውም እሷ ድሮ የተንከባከበቻቸው የነሱ ሰዎች አገልግሎቷ ይነሱ ላይ ደርሳል ብዬ ነው ተስፋ የማደርገው እውነት። ምክንያቱም እዛ ብዙ አመት ኖራለች አለች ከ17 18 አመት በላይ። እና ትዳርን በተመለከተ በዛው ማሳብ ለመስጠት ሰዎች ነግረው ነው ትዳር እንግዲህ በተደርስ እናታስቡና ልጆች ነገር አለማዊ ነገር እናታስቡና ተሸሉ በማንነት ነው መመዘን ያለባቸው። የሚታወቅ ሰው ቢሆን ደግሞ ጥሩ ነው እንደ እኔ ለምሳሌ ባለቤትህ ነግረውኝ ነው ስለሷ ወደ ስራ ስትመጣ ከገዳም ዘው የወጣችበት ምክንያት ማለት ነው። እሷ እኔ ልርዳው ብላ እና ሁሌ ሁሌ ገርመኛል። እኔ ለምሳሌ እንደዛ አላደርግ አንድን ሰው ልርዳው ብዬ ያላመንኩበትን ነገር አላደርግ። የገዳም ኑሮ በጣም የሚያጓጓ ኑሮ ነው። በነገራችን ገዳም ኑሮ ማለት ከእግዚአብሔር ጋር 24 አወርስ መገናኘት፣ በጣም የሚያጓጓ ኑሮ ትቶ ሰውን ለመርዳት ብሎ ማለት እኔ ለምርዳት፣ አይገርማችሁ የሰው ጥሩነት። ላልፈልጋ አይደለም የመጣችሁ እኔ ለመርዳት ብላል ገዳምን ኑሮ በጣም እዛ ካሉት የበለጠ እመት ችለሁ እና እግዚአብሔር ደሞ ወረድኳት። አሁንም ደሞ በሽተኞች ጋር ያለች ድሮም በሽተኛ ነው የምትረዳ አሁንም በሽተኞች እሷ ባሰሆን ኑሮ መቄዶንያ አይኖርም ነበር ማለት። ወደ ሁለተኛው ቪዲዮ ልግባ። ሁለተኛው ቪዲዮ ደግሞ ያው ቅድም የአለም ፌክ ያልኳችሁ ነገር ማሳያ ነው። በቃ ብዙ አያስፈልገውም አስተያየት